በአፋጣኝ እርምጃ ይወሰድበት ሁለቱ ዶክተሮች ከባድ ሚስጢር አወጡ። ፓስተር ዮናታን ከዶክተሮች ጋር ጸብ ውስጥ ገብቷል። የዶክተሮቹ ቁጣም ጨምሯል። ሁለቱ ዶክተሮችም ለፓስተር ዮናታን ምላሽ ሰጥተውታል። ፓስተር ዮናታን ሰሞኑን ድሃን በአጸያፊ ቃላት ተጠቅሞ መናገሩ ብዙዎችን አስቆጥቷል። በድሃ የደለበ ነገር ግን ድሃን የሚጸየፍ ብቻ ሳይሆን ድሃ መጥፋት አለበት ብሎ በጽኑ የሚያምን ግለሰብ ይመስላል ፓስተር ዮናታን በማለት ብዙዎች አስተያየት ሰጥተዋል። ፓስተር ዮናታን ለዚህ ክስ ምላሽ ሰጥቷል። ፓስተር ዮናታን ድሃ የሚለው ቃል ራሱ የሰቀጠጠው ይመስላል። ፓስተር ዮናታን ስቅጥጥ በሚያደርግ ሁኔታ ድሃ ጥቁር ጉንዳን ነው ከያዛ ይለቅህም፣ ከለቀቀህም እሾሁን ትቶብህ ነው የሚለቀው እያለ በድሃ ላይ ስም ማጥፋትን ያውጃል። ነገሩ ድሃን አጥፊው አታስጠጋው ይይዝሃልና፣ እንዲቀርበ አታደርገው፣ አርቅ፣ አስወግደው ነው። ባለጊዜውም ከዚህ አልፎ በእጁ መጸየፍን እያሳየ ድሃ ድሃ ነው ድሃ ድሃ የሆነው አመሉ አሊያም ደግሞ ስንፍናው ነው ይልና ይደመድማል። ይህ ንግግሩ ብዙዎችን አስቆጥቷል። ከድህነት ተነስቶ ድህነትን ያለፈ ሰው እንዴት በዚህ ደረጃ ድሃን ይጸየፋል፣ ይሳደባል? ከድሆች ባገኘው ገንዘብ አልነበረም ወይ እዚህ ደረጃ የደረሰው እየተባለ ነው። ፓስተር ዮናታን የሰጠው መልስ እንዲህ የሚል ነበር። ፓስተር ዮናታን አክሊሉ ለስድቡ ምን ላይ ሰጥቷል። በመልሱም ጦር ጉንዳን ያልኩት ራሴን ነው ብሏል የነገር ተቆርጦ የወጣው ቪዲዮ ስለ ራሴ ሕይወት እንጂ እኔ ድሃ ንቄ አይደለም። እኔ የድሃ ልጅ ነኝ። ኬሻ ላይ ነው ያደግኩት። በየዓመቱ እኔ ላይ ዘመቻ እየተካሄደ ይገኛል። አሁን ይህን ጉዳይ የማብራራው ለሚወዱኝና ለሚያከብሩኝ በእኔ ትምህርት ለተማሩ ነው። ይህ ጉዳይ ከእኔ ቤተሰቦች ተነስቼ ሁሉም አሜሪካ ስለሆኑ በፊት ልጅ እያለው ለምን ገንዘብ አይልኩልኝም እያልኩኝ ስለ ራሴ ድህነት ሳነሳ ድሃ ጉንዳን ነው ያልኩት ራሴን ነው የአባቴ ዘመዶችን አጎቶቼን ልክ እንደ ጉንዳን ጠምዤ ስለያስኳቸው ነው የዛን ጊዜ። የሚገርመው ደግሞ ቪዲዮ ዓመት አልፎታል፣ እንዲሁም የአርባ ደቂቃ ቪዲዮ ነው። እኔ በፍጹም በኢኮኖሚ ደረጃ በዝቅተኛ ደረጃ ላይ ያሉ ኢትዮጵያውያንን ክብር ለመንካት ብዬ አይደለም። ሙሉ ትምህርቱን ብትሰሙት በጣም ደስ ይለኛል። 230 ሺህ ተመልካች ነበረን ቪዲዮውን። ይህን ቆርጠው አውጥተውት ነው እንጂ በፍጹም የድሃ ልጅ ሆኜ ድሃን የምንቅሰው አይደለሁም። ድሃ ጥቁር ጉንዳን ነው ያለው ፓስተር ዮናታን ወደ ዶክተሮቹም ተሸጋግሯል ዶክተሮቹ የሰጡት መልስ ምን ይመስላል ፓስተር ዮናታን ዶክተሮችን ምን ብሎ ተሳድቦ ነው ቀጥለን ከዶክተሮቹ እንሰማለን ሁለቱ ዶክተሮች ለፓስተር ዮናታን ምላሽ በዶክተር መዝገበ ኃይሉ የህፃናት ስፔሻሊስት ሀኪም እናም በዶክተር ሽመልስ ሁሴን የህክምና ተመራማሪ ኢትዮጵያ ከድህነት ለመውጣት የምታደርገው ጉዞ ብልህ አስተሳሰቦችንና እውነታን መስረት ያደረገ ግንዛቤን ይጠይቃል። ሆኖም ግን በተለይ አሁን አሁን አሳሳቢ ሆነ አዝማሚያ እየታየ ነው። አንዳንድ ፓስተሮች ራሳቸውን እውነተኛ ዳኛ አድርገው በመሾም በጌታ ነገረኝ ስም የተሳሳተ መረጃ እያሰራጩ ነው። ይህ ድርጊታቸውም ብዙውን ጊዜ በወቅቱ ፈራ አልባ መንግስት ቢያንስ በዝምታ ይደገፋል። ይህ አደገኛ ትስስር እንደ ዮናታን አክሊሉ ፓስተር ወይም ነቢይ አሊያም አገልጋይ ነን ያሉ ሰዎች ማስረጃ በሌላቸው ግን ከጌታ ተነገረን በሚባሉ ታላላቅ ዲስክሮች ሕዝብን እንዲያታልሉ ያስችላቸዋል። ያልተማሩ ምስኪኖችን በመበዝበዝ እና በእውነታ ላይ የተመሰረተ ጠያቂ ማህበረሰብን በማዳከም ላይ ይገኛሉ። እንደ ዮናታን ያሉ ሀገደሎች የድንቁርና ጌቶች እንላቸዋለን። እነዚህ የድንቁርና ጌቶች አመንኪዮና ሳይንሳዊ ስምምነትን የሚጻረሩ መሰረተ ቢስ ዲስክሮችን ያቀርባሉ። ፓስተር ዮናታን ለምሳሌ እንዲህ ሲል ሰማን፣ የኢትዮጵያ ግማሽ ያሉ ዶክተሮች ድግሪያቸው የውሸት ነው። ይህ ፍጹም ውሸት ነው። ከንቱ ወሬ ነው። እነዚህ የድንቁርና ጌቶች ራሳቸውን ስለሚያሳስቱ የህክምና ባለሙያዎችም እንደዛ ይመስሏቸዋል። ግማሾቹ ሐሰተኛ መሆናቸውን ማንም አላረጋገጠም። እነዚህ ፓስተሮች እውነተኛ ባለሙያዎችን በማጥላላት ቅዱስ መስለው መታየት ብቻ ነው የሚፈልጉት። እውነታው የኢትዮጵያ የጤና ባለሙያዎች ለብዙ ዓመታት ያጠኑ እና በአስቸጋሪ ሁኔታ ጠንክረው የሚሰሩ ናቸው። ህክምና ለመግባት ሲጀመር ጎበዝ፣ ጥሩ ጭንቅላት ያለህ መሆን አለብህ። ማንም የሚገባበት ዘርፍ አይደለም። ለምሳሌ በአብዛኛው ህክምና የሚገቡት ተማሪዎች በማትሪክ ውጤታቸው አራት ያመጡ ብቻ ናቸው። የትኛው ፓስተር ነው እስኪ አራት የማትሪክ ውጤት ያለው? በተጨማሪም ይህ ፓስተር ተከታዮቹን ሰዎች በመድኃኒትና በህክምና የሚደኑት በዶክተሮች ሳይሆን ጌታ ተአምር ስለሰራ ነው ብሏል። ሁሉም የጌታ ነው ማለት ሰዎች እርዳታ በሚያስፈልጋቸው ጊዜ ሆስፒታል እንዳይሄዱ ሊያደርግ የሚችል አደገኛ ብዝበዛ ብቻ የሆነ ዲስኩር ነው። ሐኪም ያድናል፣ ህክምናም ያድናል። የእነዚህ ፓስተሮች ግብአት አጃይብ ነው። ምንም እንኳን ስለ ህክምና ባለሙያዎች መጥፎ ነገር ቢናገሩም እንደ ዮናታን ያሉ ሰዎች በይፋ ከሚያወግዟቸው ዶክተሮች የህክምና አገልግሎት በተደጋጋሚ ይፈልጋሉ። መለኮታዊ ጣልቃ ገብነት በእርግጥም ሁሉን ቻይ ከሆነ ለምን ወደ ፀጉር ንቅለ ተከላ ሐኪም ከመሄድ ይልቅ የራሱን መላጣ ጸጉር እንድትመለስለት አልጸለየም? በቅዱስ ዘይቱ ቀባ ቀባ አድርጎ ለምን አላበቀለውም? ምናልባት ቅዱስ ዘይቱ አልቆ ይሆን? ይህን የምንለው ፓስተር ዮናታን ጸጉሩን ለማብቀል ምን ያህል ህክምና እንዳደረገ በቅርብ ስለምናውቅ ነው። በጣም የከፋው ነገር እንደ ዮናታን አክሊሉ ያሉ ፓስተሮች ያልተማሩና ምስኪን ሰዎችን የሚያታልሉበት መንገድ ነው። የድሆችንና የምስኪኖችን ገንዘብ ለመውሰድ የተለያዩ ዘዴዎችን ይጠቀማሉ። ለምሳሌ የገነት ፓስፖርት እያሉ ይሸጣሉ፣ በባንክ ሂሳቦ ውስጥ የተአምር ገንዘብ እናስገባለን፣ የመሳሰሉት ነገሮችን ቃል ይገባሉ ብዙም ያልተማሩና ተስፋ መቁረጥ ስሜት የተጠናወታቸው ዜጎች ለዚህ ማታለያ ይወድቃሉ። እነዚህ ፓስተሮች የሰዎችን ድንቁርና ተጠቅመው ሀብታም ይሆናሉ። ተከታዮቻቸው ግን የበለጠ ድሆች ሆነው ይቀጥላሉ። አንዳንዶች እንደ ዮናታን አክሊሉ ያሉ ለቤተ ክርስቲያናቸው በየከተማው ከመንግስት ወሬ ወስደው ይሸጣሉ፣ ይቸበችባሉ፣ ይከብራሉም። ይህ እምነት አይደለም። በእምነት ስም ስርቆት ነው። በእምነት ስም ማጭመርበር ነው። ፓስተር ዮናታን በተጨማሪ ድሆች ሰነፎች ናቸው ብሏል። ይህ በራሱ ሰነፍ አባባል ነው። የድህነት መንስኤዎችን አለማወቁንና ድንቁርናውን ብቻውን ያሳያል። ሰዎች ጠንክረው ስለማይሰሩ ድሆች አይደሉም። የድህነት መንስኤዎች በዓለም ላይ ባሉ ምርጥ ሳይንሳዊ አእምሮዎች ተጠንተዋል። ምርምራቸው እንደሚያሳየው የድህነት ዋና ዋና ምክንያቶች ከመጥፎ የፖለቲካ በዝባዥ የኢኮኖሚ ስርዓቶች ጋር የተያያዙ ናቸው። ፓስተሩ ሰነፍ ባይሆን የሚከተሉትን ሙያዊ ሊቆች ስራዎችን ባነበበና ባልተሳሳተ ነበር። ዴቨሎፕመንት አስ ፍሪደም ባይ አማርትያ ሴን ኤንድ ዋይ ኔሽንስ ፌል ኦሪጂንስ ኦፍ ፓወር ፕሮስፔሪቲ ኤንድ ፖቨሪቲ ባይ ዳርኮን አኮምቢሊዩ ኤንድ ጀምስ ሮቢንሰን። የድንቁርና ጌቶች ጠለቅ ብሎ የማሰብ ችሎታን ማጣት ላክ ኦፍ ክሪቲካል ቲንኪንግ ለግልብ ድምዳሜ እንደሚያጋለጣቸው በሳይንስ እየታወቀ ነው። እሱም ሂዩሪስቲክ ፋላሲ ይባላል። ለድንቁርና ጌቶች ጆሮን የሚበሳ የድምፅ ማጉያ መጮህ እውነት ነው። ሳይንስ ሰፊ ንባብ ማስረጃን መሰረት ያደረገ ትንተናና የአእምሮ ተግዛስን ይጠይቃል። በድንቁርና ጌቶች አካሄድ ውስጥ ሳይንሳዊነት የለም። በምትኩ በአንድ መጽሐፍ ላይ ተጣብቀው ብልህ ለመምሰል ትርጉሙን ያዛባሉ። ከዚያም ነገሮችን በጌታ ነገረን ስም ይፈጥራሉ። በሳይንስ ውስጥ ማስረጃ ያስፈልጋል። ብዙ ሙከራዎች፣ ጥርጣሬዎች፣ ትችቶች፣ መረጃዎችና ተጨማሪ ሙከራዎች ያስፈልጋሉ። የድንቁርና ጌቶች ግን ወደ አእምሯቸውን የመጣውን ሁሉ ይናገራሉ። ይህ ንጹህ ድንቁርና ነው። ሳይንስና ሃይማኖት የተለያዩ መሆናቸውን መረዳት አስፈላጊ ነው። ፓስተሮች የሚያውቁት ላይ የእምነት የነፍስ ስራ ላይ ማተኮር አለባቸው። ሳይንስን ለሳይንቲስቶች መተው አለባቸው። ስለ ሳይንስ ማውራት ከፈለጉ መጀመሪያ ሳይንስን መማር አለባቸው። ነገሮችን ዝም ብሎ መፍጠርና እውነት ነው ማለት የለባቸውም። እንደዚህ መቀላቀል አይሰራም። ማንም ሀገር በፓስተሮች ዲስኩሩ ምክንያት ጠንካራ ሆኖ አድጎ አያውቅም። እውነቱ ይሄ ነው። እንደ ጃፓን፣ ጀርመን ዱባይ፣ ኤምሬትስ ወይም አሜሪካ ያሉ ሀገሮችን ተመልከት። በሳይንስ በቴክኖሎጂ፣ በትምህርትና በአዳዲስ ሀሳቦች አደጉ እንጂ በፓስተሮች ጫጫታ በማድረጋቸው አይደለም። መቼስ በቁም ነገር ቦታ ኖሮት። በተጨማሪም እነዚህ ፓስተሮች የሚያሳዩን የቅንጦት ቁሳቁሶች የሳይንስ ፈጠራ ውጤቶች እንጂ ሃይማኖታዊ ታምራት አይደሉም። ሳይንቲስቶች እና ሳይንሳዊ ሰዎች እነዚህ ፓስተሮች የሚኮፈሱባቸውን ቁሳቁሶች ይሰርተዋል። ፓስተር በጩኸት ሃሌሉያ በማለት ስልክ አውሮፕላን ሮቦት ወይም መኪና ሰርቶ አያውቅም። ዘመኑ ተበላሸና የአሁኑ የኢትዮጵያ መንግስት ለእነዚህ የድንቁርና ጌቶች የሚሰጠው ግልጽ ድጋፍ በእጅጉ አሳሳቢ ነው። የህዝብ መድረኮች በመስጠትና በቂ ቁጥጥር ባለማድረግ ጎጂ ተጽዕኗቸውን ያጎላል። የተሳሳተ መረጃ እንዲያሰራጩና ተጋላጭ ማህበረሰቦችን ያለ ገደብ እንዲበዘብዙ ያስችላቸዋል። ይህ ድጋፍ በእውነታ ላይ የተመሰረተ ተራማጅ ማህበረሰብን ለመገንባት የሚደረገውን ጥረት ያዳክማል፣ ለኢትዮጵያም እድገት ከፍተኛ አደጋ ይፈጥራል። በማጠቃለያም እንደ ዮናታን አክሊሉ ያሉ የድንቁርና ጌቶች ብዙውን ጊዜ በተባባሪ መንግስት የሚበረታቱ በኢትዮጵያ አደገኛ ኃይልን ይወክላሉ። ያልተማሩትን በመመዝበዝ በእምነት ስም በጌታ ነገረን ስም ድንቁርናን በማስፋፋት ላይ ናቸው። የእነርሱ መሰረተ ቢስ ኢ ሳይንሳዊ ድስኩሮች፣ በባለሙያዎች ላይ የሚያቀርቡት ማስረጃ የለሽ ወንጀላዎችና አታላይ ድርጊቶች በተጋላጭ ምስኪን ማህበረሰቦች ላይ ከባድ ጉዳት ያደርሳሉ። ሳይንስና ሃይማኖት የተለያዩ መስኮች ናቸው። የድንቁርና ጌቶች በሳይንሳዊ ጉዳዮች ላይ አስተያየት ለመስጠት የሚያስችል እውቀትም የማሰብ ችሎታም የላቸውም። በራሳቸው ዘርፍ ላይ የማተኮርና ሳይንስን ለባለሙያዎች መተው አለባቸው። የኢትዮጵያ እድገት የሚታሰበው በሳይንሳዊ አስተሳሰብና አሰራር እንጂ በእነዚህ የድንቁርና ጌቶች የተረተረት መንገድ አይደለም። ከተቻለ ፖሊስ የድንቁርና ጌቶችን ማጭበርበሮች ለማስቆም ጣልቃ መግበር አለበት። ጸሐፊዎች የህፃናት ህክምና ስፔሻሊስት፣ የጤና ተመራማሪ፣ አስተማሪዎችና አማካሪዎች ናቸው።